ሰላም ያዲ ቅቤዎች ነን። ሀዜብ ይባላለሁ። ዛሬ የተገኘሁት በሜል ኩክ ስቱዲዮ ነው። ተራ የተዘጋጀሁት ክትፎና ጭኮ ነው። ግብዓቶቹን እዚህ ጋር ላሳያችሁ። እንደዚህ ፍርፍር ያለ ቆንጆ አሸዋ የሚመስል ቅቤ ነው የምናዘጋጀው። ከሸኑ በሚመጣ ቅቤ ነው። እንደዚህ የተዘጋጀ ነው። ለክትፎ ለጥብስ ለጭኮ ለወጥም እንዲሁም ይሆናልና ቆንጆ ነው፣ ቅመሱ፣ ትወዱታላችሁ። ያው በቃ እሱ ክትፎ ለመስራት ቂቤ፣ ኮረሪማ፣ ጨው፣ ሚጥሚጣ ነው የሚያስፈልገው። እሱን አብረን እንጀምር። ስጋው ደሞ ይወጣለት ስጋ አለ። ክትፎውን እንጀምር። ማንኛውም ቅቤ በነገራችን ላይ በጣም እሳት ሲነካው፣ ትንሽዬም ቢሆን እሳት ሲነካው ይበላሻል። ለብ ነው መደረግ ያለበት ክትፎ ለመስራት እንደዚህ ለብ እናደርገዋለን። ክትፎ ስለ መስራት ማለት ነው። ትንሽዬ ድምጽ ካወጣና ጭጭጭ ካለ ቅቤው ይበላሻል። ስለዚህ እንደዚህ ባለበት ሁኔታ የምንጨምራቸው ግብአቶች ሚጥሚጣ፣ ጫው ኃይሉን በጣም ቀንሸዋለሁ፣ እንዳይበላሽ ኮረሪማ እንደዚህ እንጨምራለን ቅቤያችን ላይ በደንብ ስላለው፣ ካስፈለገም እንደዚህ ማድረግ ይቻላል። ክትፎ ስሰራ በግላብ ቢሆን ደስ ይለኛል። ፓውደር ፍሪ ነው፣ የኪችን ነው። እንደዛ አድርገን ብንጠቀም እንችላለን። ደሙ የወጣለት ስጋ ነው። እሺ ያዲ ቅቤ በነገራችን ላይ ሚጥሚጣ፣ ቆንጆ ሚጥሚጣ የጉራጌ ሚጥሚጣ የሚባለውን እናዘጋጃለን። ይሄውን ለምሳሌ ለሁለት ሰው ቆንጆ አርጎ ያስተናግዳል። ቅቤውን በመጠኑ የሸኑቅ ቅቤ ስለሆነ በጣም ይበላል፣ ይወደዳል። ቆንጆ ነው፣ በጣም ጣፋጭ ነው። ከማንኪያ ይልቅ እንደዚህ መስራት እወዳለሁ። በደንብ ይዳረሳል። እንዲ ሲንት ሲታሽ ማዘዝ ለምትፈልጉ ያዲን ቅቤ ያዲ ቅቤ ያለን፣ ነገ ያለን ምርቶች ሚጥሚጣ፣ ጭኮ፣ ቂቤ። በዋነኝነት ቆንጆ የምንሰራበት ነገር ቅቤ ነው። ሁሉም ነገር በማንኛውም ሰዓት አለ። ደውሉልን በ0911 07 60 47 ይደውሉልን። ቀበጥሬነቱ እንደዚህ በነገራችን ላይ ለክትፎ ዋነኛው ነገር ግብአቶቹ ነው። ቆንጆ ቂቤና ሚጥሚጣ ካለ ሴት መስራት አይጠበቅባትም። ወንድ የሰራው ክትፎ በጣም ነው የሚጣፈ፣ ነው በያዲ ቂቤ የተሰራ ክትፎ። በነገራችን ላይ ምንም ጥያቄ የሌለው ማንኛውም ህፃንም አዋቂም ልጅም መስራት ይችላል ይህን ክትፎ። ቆንጆ ቂቤና ሚጥሚጣ ሰው ከያዘ ማንኛውም ሰው መስራት ይችላል። ሞክሩት። ከስር በምናስቀምጠው አድራሻ እና ስልክ ይደውሉልን። ቆንጆ ነው፣ በጣም በጣም ቆንጆ። በሉ እንግዲህ ይሄንን በደም ሰርቻለሁ። እስኩ ቀምሱት፣ በጣም ጓጉቻለሁ። በጣም ቆንጆ ቅቤ ነው። ቢበዛበትም ምንም የማይደብር ቅቤ ነው። ንጹህ ከሆነ ቅቤ አይደብርም፣ ቢበዛ ያው እንግዲህ። እኔ ይሄንን የሰራሁት በእኔ ቴስት ነው። እናንተ ደግሞ ቅቤውን ገዝታችሁ ሞክሩት። በጣም ቆንጆ ነው፣ ትወዱታላችሁ። ለክትፎ የሚሆን ስጋ በነገራችን ላይ የመሀል አገዳ የሆነቿን ስጋ ብትመረጥ ጥሩ ናት። ቆንጆ ነው፣ ጣፋጭ ነው። ነጭም አይበዛውም የለውም ማለት ትችላላችሁ። እንዳለ ቀይ ነው እና ለሱ ምረጡት። እኔማ አሰለቸውት መስል። ወደ ጣባችን እንገለብጣለን። ይሄ አዎ የአዲ ቅቤ በነገራችን ላይ ሲበዛም ሲያንስም የሚያስጠላ ቅቤ አይደለም። ቆንጆ ስለሆነ አይዘጋም፣ ቢበዛም አይዘጋም። ያው ከጊዜው አንጻር ባና በዛ ክትፎ የእኛ ቅቤ ቢበዛም አይደብርም። በጣም ትወዱታላችሁ። እንደውም በቡና እንጠጣው ነበረ ቤት እና ያው ትሞክሩታላችሁ። እስቲ በቡና እንኳን ሞክሩ። አሁን ደግሞ ወደ ጭኳችን እንሂድ። ጭኳችን እዚህ ጋር አለ። ተነፍቶ የተዘጋጀ ነው። የበሰው እህል ነው። እና ለሱ ደግሞ የሚያስፈልገን ግብአቶች እንደዚሁ ነው እንደ ክትፎ። ቄቤ፣ ሚጥሚጣ፣ ጨው፣ ኮረሪማ ነው የሚያስፈልገው። እሱን ደግሞ አብረን እንመሰል። አሁንም እንደነገርኳችሁ ቂቤ በጣም ሲቃጠል አይጣፍጥም። ትንሽዬ ከነበረበት ሞቅ ማድረግ እንጂ፣ ድምጽ ያለው ቅቤ ሲሆን ጣዕሙን ያበላሻል። ስለዚህ ከነበረበት ማላቀቅ ነው ካለበት አሁንም ለሰስ ባለ እሳት ነው የጀመር ነው። ልክ እንደ ክትፎ ይሄም እንደዚሁ ነው የሚፈልገው። ቅቤ፣ ሚጥሚጣ፣ ጨው፣ ኮረሪማ ነው የሚፈልገው ጭኮና ጭኮን በብዛት የሚጠቀመው ማህበረሰብ ጉራጌና ኦሮሚያ ክልል ይመስለኛል። እስቲ ስንሰራ ደግሞ አብረን ነው ጭኮ በጣም ነው የምወደው፣ በነገራችን ላይ እስቲ ቅመሱትና በደንብ አስተያየት ስጡኛላችሁ። ግን በእርግጥ አሁን ከውጭም ከሀገር ውስጥም እየተደወለልኝ፣ በተለይ ውጭዎች እየደወላችሁልኝ ያዘዛችሁኝ ነው። በጣም ነው ማመሰግነው። እንደወደዳችሁትም እየነገራችሁኝ ነው። አለሁላችሁ። አሁንም በድጋሚ እያልኩ ነው ያለሁትኝ። እንስራ አሁን። ኮረኒማ ጫወም ጫውም ሚጥሚጣን ጨምር፣ ያለሁ አሁንም ግላባችን እናደርጋለን። ፓውደር ፍሪ ነው ጭኩ በነገራችን ላይ በጣም መታሸት ይፈልጋል። ስለዚያም አሁን ግላባችን አድርገናል፣ እናሸዋለን። በጣም ትወዱታላችሁ። ሞቅ ካለው ሰዓት አውርጄዋለሁ። ቀስ እያልን ማሸት ነው። በጣም መታሸት ይፈልጋል። ቆንጆ ነው። እህላችንም በቤት ውስጥ የሚዘጋጅ በሶ ነው። ሁሉም ለነገራችን ቤት የተዘጋጀ ነው። ከደጅ የምናመጣው ምንም ነገር የለም። እራሳችን ያዘጋጀነው ነው። ትወዱታላችሁ። ቅመሱት። አንዳንዴ ደግሞ ጭኮ ጠዋት ጧት አንድ እሷን በልቶ ቡና ጠጥታችሁ ብትወጡ እስከ ስድስት ሰዓት ሰባት ሰዓት በደንብ አድርጎ ያቆያችኋል። ቅመሱት። በንጹህ ቅቤ በንጽህና የተሰራ ጭኮ በደንብ መቀመጥ ይችላል፣ ከፍሪጅ ውጪ ማለት ነው። ስለዚህ ጭኳችሁን ግዴታ ፍሪጅ ማስቀመጥ አይጠበቅባችሁም። በፈለጋችሁት ቦታ ቢሮ ላይ ብትቀመጡ ብታስቀምጡት፣ እዛው ቀመስ ማድረግ ትችላላችሁ። በማንኛውም ሰዓት ለመክሰስ መጠቀም ትችላላችሁ። በጣም ነው የምትወዱት። ለወዳጅ ለዘመዶቻችሁ እንዲሁም አራስ ለመጠየቂያ አራስ ቤት በብዛት አይጠፋም። ጉራጌ ቤት በብዛት ይቀርባል እና ለእንደዚህ አይነት አገልግሎት ጭኮ ተመራጭ ነው። እስቲ አሁን የጨመርናል አሁን የሰራነውን ጭኮ እንቅመሰውና የጎደለውን እናየዋለን። ዋው ቆንጆ ነው። በነገራችን ላይ ጭኮ ደግሞ አውቀው ካልበሉት ደግሞ ያንቃል። ስለዚህ ተጠንቅቃችሁ ብሉት። አሁን በጣም ታሽቷል። ቅቤን በደንብ አለው። እቃችን ላይ መገልበጥ እንችላለን። ቆንጆ ነው። አሁን ጨርሰናል። እንገልብጠ ወደ ሳህን። ቢሮ ውስጥም ቁጭ ብላችሁ አንዳንዴ ስራ ትቶ ከመውጣት አንዳንዴ ችን ቀመስ አርጎ ወደ ስራ መሮጥ ይቻላል። አሁን ወደ ቃል እንገልብጥ። ቆንጆ ነው። ቀምሸዋለሁ። እሺ ጭቋችንን ይሄንን ይመስላል። እንደዚህ ቅጥቅጥ ያለ በቅቤ ጥቅብ ያለ ጭኮ እዛዝ ከስር ስልክ እናስቀምጥላቸዋለን። ደውሉ። አሁን ገለብጣል። ክትፏችንና ጭኳችንን ጨርሰናል። እነዚህው ሲደርቅ ደግሞ ቆንጆ ሆኖ ታገኛላችሁ። ለመቅበስ በጣም ቸኩለን እንግዲህ ፍሪጅ ውስጥ ከተናል። በረዶ ቤት አሁን ደርሶልናል። ቆርሰን ከቡና ጋር መቅበስ እንችላለን። ክትፏችንም ቆየ ከደረሰ አንድ ላይ እናይበታለን። ቀጣይ እንግዲህ ቆጮን ይዘን እንመጣለን። አሁን ላለው ነገር እንግዲህ በእንጀራም ቢሆን እንቀምሰዋለን። ቅመሙ ምናምን ደስ ይላል፣ ቆንጆ ነው። ስለዚህ ተመልካቾቻችን ይዘዙ። ሁለተኛው ደግሞ በቅቤ ጥግብ ያለው ጭኳችን እንደሞ እንደዚህ ልናስ በቂ በቅቤ ጥግብ ያለው ደግሞ ጭኳችን ደርሶልናል። እሱን ደግሞ ቆርሰን ደግሞ እናስቀምስ። ጭኳችንን አዘጋጅተናል። አሁን ደግሞ ጭኳችንን እስቲ በመቅመስ ማንኪያ ሽ አሜን ዲ ለዛሬ ያዘጋጀነው ጭኮና ክትፏችንን በዚህ ያበቃል። ኦርደር ለማድረግ ለምትፈልጉ በታች ስልክ ቁጥር እናስቀምጣለን። መልካም ዕለት።